ወንድነት የሚለካው እኮ አራስ ልጅን አውጥቶ ፀሐይ ላይ በማስለፍለፍ አይደለም። ትናንትና እዩ ሄደ ሩታን እንደዛ ስትናገራት የነበረው ለምን? አንተ ምንም የሚያገባ ጉዳይ የለም ለምሳሌ፣ አይደለም አጉል ልወደድ ባይነት ካልሆነ በስተቀር አትሊስት ስለ ሩታና ስለ አብርሃም ከአቤልና ከሌሎቹ የበለጠ አንተ አውቀህ አይደለም። አብርሃም ነገሮችን ወዲህ ወዲያ ከማድረግ በፊት ጠላትህንና ወዳጅ ለይተህ ማወቅ አለብህ ብዬ አስባለሁ። ሩታ እዚህ ጋር ምንም ጥፋቷ እየታየኝ አይደለም። ቤተሰቦች ይቅርታ አድርጉልኝና ማለት ብሎ ቪዲዮ ላይ እንኳን በደንብ አይናገርም፣ ግን በጣም ውስጡ መሰሪ ነው ምናምን ትሉኝ አላችሁ። አዎ የአብርሃም ጓደኞች ለርቷ ሰላማን ብትሰጧት ደስ ይለኛል። ይህ በነፃነትና በመቅደስ ሀሳብ ተጠምጄ በጣም ብዙ ያመለጡ ነገሮች አሉ። አብርሃም በሽታ የሆኑት እራሱ ጓደኞቹ ናቸው። ሄርሜላንም ታዋት በቃ ከዚህ በላይ አትጫኗት። ምናልባት እናንተ ለምትፈልጉት አላማ ለማዋል ብላችሁ ልጅቷን የማይሆን ስምም አታሰጧት። አሁንም ድረስ አብርሃም ጓደኞቹን ከህይወቱ ማውጣት የማይችል ከሆነ ህይወቱ እንዲሁ እየተመሰቃቀለ ነው የሚቀጥለው። ሰላም ሰላም ሰላም፣ እንዴት ቆያችሁ የእኔ ተወዳጅ እና እንቁ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እየጠፋው ነው አውቃለሁ፣ ቤተሰቦች በጣም ይቅርታ። ዛሬ ተመልሼ መጥቼላችኋለሁ። ያው ከዚህ በፊት አንድ ሰው ይኖራል ከጠጋቢ በእርግጠኝነት ቪዲዮ ስሰራ እና አንዱን ለማስተካከል አንዱን የሆነ ነገር ለማድረግ ምናምን ኢቪን ለመግባባት ለመታረቅ ነገሮችን ለማስተካከል በቃላል የተዘበራረቁብን ነገሮችን ሰላም ለማድረግ ሁልጊዜ በተለያየ ቪዲዮ ነበር የሚመጣላችሁ እና አብዛኞቻችሁ እስቲ ብቻሽን ነይ፣ በጣም ሰልችቶናል ከሁሉም ሰው ጋር ጸብ፣ ከሁሉም ሰው ጋር ድብድብ ምናምን በጣም የሚሰለች ነገር ነው። አንቺም ችለሽ እየተማተሻለም ስለዚህ እነዚህ ነገሮችን ብታቆሚ መልካም ነው ስትሉ ነበር ቤተሰቦች እና እስቲ ደግሞ ዛሬ እውነት እኔ ብቻዬን ስመጣ እናንተ ትቀበሉኛላችሁ ወይ የሚለው እና ነገር ሊያም ብቻ ሳይሆን ይዤላችሁ የመጣሁት ቁም ነገርም ስላለ ነው ቤተሰቦች እና እንዴ ናችሁ? ሳምንቱ እንዴት ነበር እናንተ ጋር? የአብርሽና የሩታ ጉዳይ ያው እያያችሁት ነው ቤተሰቦች፣ እኛም እየተከታተልን ነው፣ ነገሮችን ደግሞ ፊክስ ለማድረግም እየሞከርን ነው። ግን በምናስበው ልክ ቀላል አይደለም። በቃ ሚዲያ ላይ የወጣ ነገር ከድሮም እንደምላችሁ በጣም ከባድ ነው ቤተሰብ። እውነት ከምነግራችሁ በላይ በቀላሉ የሚስተካከል ነገር አይደለም። ትዳር ሲሆን ደግሞ ይበልጥ ነገሮች እየከረሩ ይሄዳሉ እና ሰሞኑን ብዙ የታዘብኳቸው ነገሮች አሉ በቀን ሁለት ሶስት ቪዲዮ ይለቀቃል። በተለያየ ቤትም ቢሆን ተመሳሳይ ጉዳይ ላይ ማለት ነው። በቃ በአብርሽ እና በሩታ ምክንያት እየተፈጠሩ ያሉ ነገሮች። አሁን ላይ አብርሽ ደህና አይደለም፣ ቤተሰቦች እናንተም ታውቃላችሁ። በሳ ታሟል። ይሄ የመጣው ደግሞ በራሱ ጥፋት ነው ብዬ ነው የማስበው። እኔ የኔን ሀሳብ ነው የምነግራችሁ። ዛሬ ላይ እንዳልኳቸው ማን ሳጠገቢ ስለሌለ የራሴን ሀሳብ ነው የማንጸባርቀው። የኔ ሀሳብ ደግሞ ማለት የእናንተ የውድ ቤተሰቦችን ሀሳብ ነው ሚዲያ ላይ ማውጣው ማለት ነው። እና አብርሃም ዛሬ ላይ ቢታመም፣ ቢወድቅ፣ መጥፎ ነገር ቢደርስበት ቆፍጠን ብሎ ትዳሩን ባለማስተካከሉ ነው ቆፍጠን ብሎ ራሱ ላይ የወንድ ውሳኔ ባለመወሰኑ ነው። ሌላ የተለየ ነገር የለም። እና ሁልጊዜም እንደምላችሁ ባለፈ ቪዲዮ ሰርቼ ብዙዎቻችሁ በጣም ተቆጥታችሁ ነበረ፣ ሄርሜላ ምን አጠፋች ስል እኔ እሷ ጥፋተኛ አይደለችም የአብርሃምና የሩታ መለየት ላይ እጅ የለባትም እያልኩኝ አይደለም። ታውቃላችሁ፣ ቤተሰቦች የሰራችሁን ስተት በጠቅላላ ማለት ነው። እኔ ልደግፍ የምችልበትም ምክንያት የለኝም፣ ምክንያቱም አብርሃምና ሩታ ተለያይተው እንዲቀዱ ስለማልፈልግ ግን ደግሞ ማን ነው መጀመሪያ ወደ አብሮሽ እና ወደ ሩታ ህይወት ሄርሜላን ይዟት ይመጣ? ማን ነበረ ታስታውሳላችሁ አይደለ? ገሌ ብዬ መጥራት አይጠበቅብኝም። ስለዚህ ያንን ሰው ከቻልን ብንቀጣው፣ ካልቻልን ደግሞ መፍረድ ካለብን ራሱ ማለት ነው የምንፈርደው ያ ሰው ላይ ነው እንጂ ሄርሜላ ላይ አይደለም። በቃ ሴት ናት እችል ታፈቅሯዋለች ዛሬ አይደለም። ይህን ደግሞ የምናውቀው ከድሮ ጀምሮ ነው። ቤተሰቦች እና ይህንን ነገር እኔ ስናገር እንዴት መጣላታቸውን ትፈልጊያለሽ ምናምን ስትሉኝ ነበረ። ይሄ ያመለካከት ያረዳል ችግር ነው። እኔ ደግሞ ስለተረዳሁት ነው። እሷ ጥፋተኛ እንዳልሆነች ማለት ነው። እና ቤተሰቦች ትናንትናም የተለቀቀውን ቪዲዮ አይታቸዋል። እነ እዩ ሄዶ ሩታን በጣም እያስጨነቋት ይገኛሉ። በዚህ ሰዓት ማለት ነው። በእርግጥ ልጇን ለማንም ያለማሳየት መብት አላት። ይቺ ልጅ አይደለ ማለት አባቱ ነው አብርሃም ይታወቃል ግን ደግሞ በጣም የለፋችበት ነው። ልጇን ማለት እሷ አምጣ የወለደችው እሷ ናት። እስካሁን ድረስ ከጎን ያለችው እሷ እሷ ናት። ብዙ ችግሮችን ኢቨን እርጉዞና አንድ ወር ተብሎ ከተጀመረበት ጊዜ አንስቶ በጣም ብዙ ችግሮችን አይታለች በዚህ ልጅ ምክንያት ማለት ነው። ግን ቀለል አድርገው በቃ ሲናገሯት የነበረውን ነገር ታውቃላችሁ። አላሳይም ማለት ሙሉ መብት አላት፣ ድብን አድርጋ ማለት ነው። ምክንያቱም እነዚህ ልጆች ተፋተዋል አይደለም፣ በይፋ እስከምናውቀው ድረስ ግን አልተለያዩም፣ ምክንያቱም ለመለያየት ደግሞ ልጅ የሚባለው ነገር መሀላቸው አለ። መቼም ሊለያዩ የሚችሉ ልጆችም አይደሉም። ስለዚህ አብርሃም ነገሮችን ወዲህ ወዲያ ከማድረግ በፊት ጠላትህና ወዳጅ ለይተህ ማወቅ አለብህ ብዬ አስባለሁ። እንዴት መሰላችሁ ቤተሰቦች፣ በዚህ ሰዓት የአብርሃም በሽታ የሆኑት ራሱ ጓደኞቹ ናቸው። ስህተት እየሰሩ ያሉት ጓደኞቹ ናቸው። ሄርሜላን ወደ ህይወቱ ያመጡት ጓደኞቹ ናቸው። ከሩታ ጋር የለያዩት ጓደኞቹ ናቸው። ሌላ የተለየ ሰው በመሃላቸው አልገባም። አትሊስት ቤተሰብ ቢገባና ነገሮችን ለማስተካከል ቢሞክር ጥሩ ይሆናል ብለን በምናስብበት ጊዜ ሁላችሁም ታውቃላችሁ፣ ቤተሰቦች ከዚህ ሄዱ። በጣም ብዙ ሰዎች ነበሩ፣ ከዚሁ ከቡታጅራ ማለት ነው የሄዱ ብዙ ልጆች ነበሩ። በእኛም እድሜ ደረጃ ሊሆን ይችላል። ቤተሰቦችም የአብርሻ አባት፣ የሩታ ማክስቶች እህቶች ምናምን በጣም ለፍተዋል እነሱ ለማስታረቅ። ያ ሊሆን ግን አልቻለም፣ ምክንያቱም አብርሃም እንደ ወንድ ጀገን ብሎ ህይወቱ ላይ ምንም ሲያደርግ አላየንም እስከ ዛሬ ድረስ እና በዋነኝነት ዛሬ የመጣሁላችሁ ሀሳብ ከዚህ በፊት የአብርሽ ጓደኞች ስህተት ሰርተዋል። እሱ አላ አይደለ እንዳይወስን እንኳን እያደረጉ ያሉት እነሱ ናቸው ብዬ ስናገር በጣም ተቆጥታችሁ የነበረ ቤተሰብ በጣም እከሌና ትንኪ እከሌ አላጠፋም እከሌ ምንም አይነት እሱ የሚፈልገው የአብርሃም እና ሩታ መታረቅ ነው ና ምስትሉኝ ነበር። እና አሁንም ድረስ አብርሃም ጓደኞችን ከህይወቱ ማውጣት የማይችል ከሆነ ህይወቱ እንዲሁ እየተመሰቃቀለ ነው የሚቀጥለው። ሩታ እዚህ ጋር ምንም ጥፋቷ እየታየኝ አይደለም። ቤተሰቦች ይቅርታ አድርጉልኝና ማለት ነው የሩታ ጥፋት እየታየኝ አይደለም። ምንም ያጠፋችው ነገር የለም። ትላንትናም ከትላንት ወዲያም የተለቀቀውን ቪዲዮ አይታቸዋል። ምን ታድርግ ስትች ልጅ አይ ነው እኔ ቢሆን ደስ የሚለኝ እህቶቿ አሉ እና አባቷ ቤት ነው ያለችው። አብርሃምንም ሆነ የአብርሃምን ጓደኞች ግቢ ውስጥ እንዳይገቡ ብላ ብትከለክልና ድራሻቸው ብታጠፋቸው ደስ ይለኛል። ግን ደግሞ ያው ይሄ ሊሆን የማይችልበት ደግሞ የተለያዩ ምክንያቶች አሉ። ሄርሜላ ቤተሰብ ትክክል እያደረገች ነው ወይ? እናንተ ፍረዱ ቤተሰብ ስንፈርድ ግን ከምን አንጻር ነው መፍረድ ያለብን? ነገሮችን ከምን አይነት ነው መመልከት መቻል ያለብን የሚለውን ብናስተዋል ደስ ይለኛል። እና አሁን ላይ አብርሃም ዙሪያ ተከባችሁ ማለት ይቻላል የራሳችሁን ጥቅም እያስኬዳችሁ በጣም እየረበሻችሁ ያላችሁ ልጆች አላችሁ፣ ታውቃላችሁ። ስማችሁን እዚህ ጋር መጥራት አይጠበቅብኝም። ቤተሰቦች እናንተም ታውቃላችሁ። የአብርሃም የሩተም ህይወት ሙሉ ለሙሉ የመበጥበጥ ማለት ይቻላል የአብርሃም ጓደኞች እጅ ነው ያለበት፣ እና በዚህ ሁለት ቀንም እየተደረገ ያለውን ነገር አይታችኋል። ማለት በቃ ደስ የሚል ነገር አይደለም። ልጅቷ ሰላም ማግኘት አለባት። በቃ አሁን ላይ ኢቭን እስከዛሬ የተፈጠሩት ነገሮች በዚህ ልክ ባይሆኑ ጥሩ ነበረ። ግን እዚህም በዛም ብንል መስተካከል የሚችል ነገር ነው፣ አልፏል። ግን ደግሞ ዛሬ ላይ ከአራስ ቤት ወጥታ እቺ ልጅ ከወንዶች ጋር አስር ጊዜ አፍ የምትካፈትበት ምንም አይነት ምክንያት የለም ብዬ አስባለሁ። እና ከቻላችሁ ከቻላችሁ የአብርሃም ጓደኞች ለሩታ ሰላማን ብትሰጧት ደስ ይለኛል። ሄርሜላን ደግሞ ወደ ህይወቱ እንዳመጣችሁ ከቻላችሁ ይዛችሁ ውጡ። ካልሆነ ካልሆነ ግን እናንተ ብትውጡ እንደ ሀሳብ ማለት ነው እንደ ሀሳብ ምክንያቱም የሆነ ዝም ሲባል ሁሉ ነገር አለ አይደለ? እንዳላዋቂ የሚቆጠርበት ሁኔታ አለ፣ ብዙ ነገሮች አሉ። እኔ ቢሆን ቢሆን ደስ የሚል ከድሮ እምላቸዋለሁ እንደዚህ ለሚያሽቃብጡ ሰዎች እንኳን ሲባል እሩታን አብርሃም ቢታረቁ ደስ ይለኛል። እውነት ማለት ኢቭን ስህተቱ አለ አይደል? የአብርሃም ስህተት አለ፣ የአብርሃም ችግሮች አሉ። ቆፍጠን ብሎ ቤቱን አላስተዳደረም፣ እንደ አንድ ልጅ ጀገን ብሎ ያደረገው ነገር የለም። ሩታም ደግሞ በጣም የሰውን ወሬ አክሰብት ታደርጋለች፣ በጣም ማለት ነው እኔ ሁሉ ጊዜ የምናገር ነገር ነው። ሀቅ ካለ ሀቅ ነው የምንናገረው። ገብቷችኋል ቤተሰብ? እና አሁን ላይ ነገሮች እንዲስተካከሉ በዋነኝነት የአብርሃም ጓደኞች ናቸው፣ ከእነሱ ማልመራቅ ያለባቸው በሳት ሁለት ሰው ብቻ ነው ከሩታ ጎን ሆኖ የአብርሃምንም የሩታን ምስተት ተውግ ያለ ለማስታረቅ እየሞከረ ያለው ያን ደግሞ ማን እንደሆነ ታውቃላችሁ። ቤተሰቦች ኮመንት ላይ ጻፉልኝ ስለምታውቁ ማለት ነው። እኔ አልናገርም፣ ስም አልጠራም እዚህ ጋር። አንደኛ ሳላስፈቅድ የሰውን ስም ዝም ብዬ መጥራት አልችልም። በዋነኝነት ምክንያቱም እዚህ ጋር እነዚህ ልጆች ጥፋት አጠፉ ብዬ ስናገር የሀገሬ ልጆች ናቸው። ፐርሰናል ደግሞ እነሱ የማይፈልጉትን ነገር ማድረግ አልፈልግም፣ ግን ደግሞ እያደረጉ ያሉትን ነገርን መደበቅ አልፈልግም። በየጊዜው በየሰዓቱ እኔ በነፃነትና በመቅደስ ሀሳብ ተጠምጄ በጣም ብዙ ያመለጡኝ ነገሮች አሉ። ያመለጡኝ ስል እኔ ሳላቃቸው ቀርቼ ሳይሆን ቤተሰቦች ለእናንተ ማድረስ የከበደኝ ማለት ነው። ምክንያቱም እነሱም ሌላ አጀንዳ ከፍተውልኝ ነበረ፣ በጣም ራሴን ቢዚ የማደርግበት ከመረጃዎች እንድርቅ ምናምን በጣም ብዙ ነገር እና ቤተሰቦች አንድ ሰው አንድ ሰው ላይ የሆነ ነገር ሲያደርግ ከሱ ህይወት እንዲወጣ ብቻ አይደለም ማድረግ፣ የሚፈልገውን ያሸርበውንም ሴራ ማድረግ እንዲመቻው ነው አንድ ሰውን አታክ የሚያደርገው ማለት ነው። እና ታውቃላችሁ፣ በቃ በተደጋጋሚ ከነጻነት ጋር ከመቅደስ ጋር ለአንዴና ለመጨረሻ ጊዜ ተለያይቼ ፋይሌ ዘግቻለሁ ከዚህ በኋላ ከእነሱ ጋር መጣበት ምክንያት አይኖርም። እንደምታውቁት ደግሞ የአብርሃም እና የሩታ ቤት መበጥበጥ ላይ የመጀመሪያው ተጽዕኖ አሳዳሪ ነጻነት ናት። ከዚህ በፊት በሰራሁት ቪዲዮ ላይ አይታችኋል። እኔን በጣም ብዙ መጥፎ ነገሮችን አድርጋኛለች። የምበቀልበት ቀን ደርሶ እሷን ስበቀል ለእናንተ ለማሳየት ያደርሰኝ ማለት በቃ የምፈልገው ያንን ነገር ስለሆነ እና በዋነኝነት ዛሬ መልክቴን ማስተላለፍ የምፈልገው ለአብርሃም ጓደኞች ነው። በቃ ተዉ ከህይወቱ ውጡለት አትሊስት እስቲ ትንሽ ለቀቅ አድርጉት እሱም ያንገሸገሸው ይመስላል በዚህ ሰዓት ግን ቆፍጠን ብሎ ነገሮችን የሚወስድ ልጅ አይደለም አብርሃም በቃ ቢያንስ ህይወቱን ለማስተካከል ከዛሬ ነገ ይሻላል ብለን ስንጠብቅ ወደምን ደረጃ ነው እየተደረሰ ያለው እና አለ አሁን ደግሞ የሆነ ያመጣችሁት አዲስ ትሬንድ ነገር አለ ይመስለኛል። በየጊዜው በየሰዓቱ እየሄዳችሁ ሩታ ቤት ቀረባችሁ መሰለኝ። አሁን ደግሞ በፊት አዲስ አበባ ስለሆነ ተሻግሮ መሄዱ ይከብዳችሁ ነበረ። አሁን ግን ቡታጀር አመጣችላችሁ፣ እንደፈለጋችሁ እየሆናችሁ ነው ያላችሁት አይኖ የሚያስከብር ባሌላ ትምሽቷ ግን እናንተ ቢያንስ እንኳን ቢያንስ አላደለ ወንድነታችሁን የሆነ ማሳየት እንኳን ብትፈልጉ ራቅ ብላችሁ አብርሃም ላይ ነው ተጽዕኖ ማሳደር የምትችሉት እንጂ ሴቶቹ ላይ አይደለም። በቃ ሴቶቹ ለቀቅ አድርጓቸው። እውነቴን ነው የምላችሁ፣ ከሁሉም አንግልም ማለት ነው ሄርሜላንም ታዋት። በቃ ከዚህ በላይ አትጫኗት። ምናልባት እናንተ ለምትፈልጉት አላማ ለማዋል ብላችሁ ልጅቷን የማይሆን ስብም አታሰጧት። እንደዚህ አይነት ባህሪ እንደሌላትም ይታወቃል። ስለዚህ እኔ ለአብረሀም ምን ትመክሪያለሽ ብትሉኝ በዚህ ሰዓት አንድ እናን ከሩታ ህይወት ሙሉ ለሙሉ ቢወጣና ከሄርሜላ ጋር ህይወቱን ቢያስተካክል ለእሱ ይስመርለት በቃ ቢያንስ እንኳን የራሱን ህይወት ቢያቀና ማለት ነው። አይ እኔ አልፈልግም ከሩታ ጋር መሆን ነው የምፈልገው የሚል ከሆነ ደግሞ ሄርሜላን ተዋት። በራሷ ሳትሰለቻት ትሄዳለች። ጓደኞቹ ግን ካጠገቡ ዞር ቢያደርግ አሪፍ ነው ብዬ አስባለሁ። እና ቤተሰቦች ያው እንዳልኳችሁ ከብዙ አንግል የተመለከትኩትን ነገር ነው ለእናንተ ማሳየት የፈለግኩት። በቃ ማለት ሁሉም ሰው እየመጣ የሚናገራቸው ነገሮች ትክክል ነው ብዬ አላስብም። በዛ አንግል ደግሞ እየተፈጠረው ያሉ በጣም አልባሊ ነገሮች አሉ። ማን ከማን ጋር ትስስር እንዳለው ታውቃላችሁ ቤተሰቦች፣ አደለ ነጻነት መጀመሪያ ፋይሉን ይዛ ስትወጣ ከማን ጋር ይዛ እንደወጣች እና አሁን ላይ ከማን ጋር እንዳለች ደግሞ ታውቃላችሁ። እኔ አሁን ይሄ ፋይል ፋይል የሚባል ነገር በጣም እንደሚሰለች አውቃለሁ፣ ግን ከእነሱ ጋር የሚያጣለኝ ከጓደኞቼ ጋር ያለያየኝም ነገር በዚህ ፋይል ምክንያት ስለሆነ ማለት ነው። ጓደኞቼንም እንዳልኳችሁ የተለያየሁት በፋይል ምክንያት ነው። የእነሱ አይገዳኝም፣ ግን አሁን ላይ እከሌ ከሌ ብዬ ብጠራ ደስ ይለኝ ነበር። ቤተሰቦች በቃ የአብርሃም ጓደኛንን የምትሉ ሰዎች በአጠቃላይ ማለት ነው በጣም ከተወሰኑ ሰዎች ውጭ አድፍጣችሁ የእሱን ህይወት ለማመሰቃቀል አትሞክሩ። ከዚህ በላይም ደግሞ አትግፉ። እውነቴ ነው። ነገሮች ከልክ ሲያልፉ በጣም ነው የሚደብረው። ትናንትና እዩ ሄደ ሩታን እንደዛ ስትናገራት የነበረው ለምን? አንተ ምንም የሚያገባ ጉዳይ የለም። ለምሳሌ አይደለም። ምንም የሚመለከት ነገር የለም። በቃ አጉል ልወደድ ባይነት ካልሆነ በስተቀር አትሊስት ስለ ሩታና ስለ አብርሃም ከአቤልና ከሌሎቹ የበለጠ አንተ አውቃ አደለም። ገብቷቸኋል። አ ያስተውላሉ የምንላቸው ሰዎች ከአብርሃምና ከሩታ ህይወት ወጥተዋል። ለምሳሌ ኤፍሬም ታቃላችሁ፣ ቤተሰቦች አብርሃምና ሩታ በጣም ተካረው በጣም ከሚባለው በላይ እስከ መለየት ደረጃ ላይ ሲዳረሱ እሱ ነበር ትንሽ ነገሮችን ሲያስተካክል የነበረው። ዛሬ ግን አጠገባቸው የለም፣ ምክንያቱም ይሰለቻል። ይሄ ልጅ የራሱ የሆነ ህይወት አለው፣ የራሱ የሆነ የሚመራው ቤት አለ፣ የሆነ አለ አይደለ? በቃ ዝም ብሎ እነሱን እየተከተለ የሚኖር አይነት ሰውም አይደለም። ሌሎቻችሁ ግን አትሊስት የምታደርጓትን ነገር እንኳን ትንሽ ቆም ብላችሁ ብታስቡ። ወንድነት የሚለካው እኮ አራስ ልጅን አውጥቶ ፀሐይ ላይ በማስለፍለፍ አይደለም። ትናንትና ያደረጋችሁ የነበረው እሱ ነው። አይተናልኛው በጣም የሚደብር ነገር ነው። ሁልጊዜም በተደጋጋሚ ይናገራል፣ ወንድነት የሚለካው ሴትን ልጅ በማሰቃየት ወይም ሴትን ልጅ በመናገር አይደለም። ልብ ካላችሁ ሄዳችሁ ከአብርሃም ጋር ጉዳዩን መጨረስ ነው እና በተደጋጋሚ ሁልጊዜ የምንላችሁ ነገር ነው ቤተሰቦች በቃ በጣም የሚደብር ነገር ነው። አሁንም ድረስ ይሄ ነገር ያልቃል፣ ይሄ ፋይል ይዘጋል፣ ይሄ ነገር ይስተካከላል ስንል እየባሰ አንዱን አንዱን እየጎተተ አንዱን አንዱን እየጎተተ ምክንያቱም፣ በጣም ብዙ ሰው ነው እጁ ያስገባበት እዚህ ነገር። አይደለም ማለት ከዚህ በፊት ተናግሬያለሁኝ፣ አብርሃምና እሩታ ለብቻቸው ቢሆኑ ለብቻቸው አንድ ሳምንት ብንለቃቸው ሁሉ ነገር አስተካክሎ ይመለሱ ነበር። ግን ደግሞ ሁሉም ሰው እጁን አስገብቷል። አምስት ስድስት ሰባት ከዛም በላይ ሰዎች የአብርሃም ጓደኛ ነን የሩታ ወንድሞች ነን የሚሉ ሰዎች እጃቸውን አስገብተዋል። እዚህ ማል ገብቷቸዋል አላረለ መረዳትማ እንድትረዱ የምፈልገው ነገር እሱ ነው። የአብርሃምና የሩታ ሕይወት ያለመቋጨቱ ምክንያት ብዙ ሰው እጁን ስላስገባበት ነው። እነሱ ሕይወት ላይ በጣም ብዙ ሰው ማለት ነው ምንም በማይመለከታቸው ነገር ያገባኛል በማለት ስለዚህ እኔ አሁንም ቢሆን ለአብሮች ጓደኞች ማስተላለፍ እፈልጋለሁ። በደምብ ሼር ኮፒ ሊንክ እያደረጋችሁ አድርሱልኝ። በጣም እንድትሰሙኝ የምፈልገው ነገር በቃ ይሄ ነገር ይብቃ። እስቲ ከዚህ በላይ እስቴፑን ከፋት አድርጉት። በቃ እናንተ እውነት ከልባቸው አብርሃም እና ሩታ እንዲታረቁ የምትፈልጉ ከሆነ ከመላችሁ ውጥ፣ በቃ ከመላችሁ፣ እስቲ ትንሽ ለቀቅ አድርጓቸው። እነሱ ማድረግ ያለባቸውን ነገር ያውቃሉ። ሄርሜላም ከተሳካልሽ እኔ ደስ ይለኛል። እንደማንኛውም ሴት ደስታሽ ደስታዬ ነው። ይህንን ያልኩበት ምክንያት ምንድን ነው? አብዛኛው ሰው ያለምንም ጥፋቶች ሲወቅሰሽ ስላየውኝ ስለተሰማኝ ነው እንጂ አንቺን ምደግፍ አይነት ሰው ሆኜ አይደለም። ቢያንስ አብረሀምን የራስሽን ማድረግ የምትችበት ወይ ካለ ይትሶኬ ይዘሽው ዞር በይ በቃ ለሩታም ግልግል ስለሆነ፣ ካልሆነ ግን ለቀሽ ዞር ብትይ ለአንቺም ሰላም ነው። እንደዚህ እየተሰደብሽ ቤተሰብሽንም ኢቭን የምትኖሪበትን ከተማ ክብር ዝቅ ከምታደርጊ አንድና አንድ በቃ የሆነ የራስሽን ውሳኔ ብትወስኚ ለአንቺም ጥሩ ነው ብዬ አስባለሁኝና ቤተሰቦች እንዳልኳችሁ የእናንተን ማስተያየት ጠብቃለሁ። ብዙዎቻችሁ ላይፍ ላይ አውርተንበታል። ከሊ ችግሩ ምንድነው? ከሊ ችግሩ ምንድነው? ዝም ብሎ ቪዲዮ ላይ እንኳን በደንብ አይናገርም፣ ግን በጣም ውስጡ መሰሪ ነው ምናምን ትሉኝ ያላችሁ፣ አዎ በጣም በጣም በጣም ከምነግራችሁ በላይ፣ አንድ ነገር በተፈጠረ ቁጥር አንድ ነገር ከጀርባ ይዞ እንዲመጣ የሚያደርጉ ልጆች አሉ። ምክንያቱም ለእነሱ ቀላል ነገር ነው። እዚህ ጋር የሩታ መረበሽ፣ የአብርሃም መታመም ምንም እንትን አይሰጣቸውም። እና እየሄዳችሁ ልጅቷንም አታስገድዷት። ልጅን አላሳይም ካለች መብቷ ነው እናት ናት። እናንተ ኢቭን አጎት እንኳን ልትባሉ የሚገባችሁ ሰዎች አይደላችሁም። ለአብርሃምም ጥሩ ሰዎች ስላልሆናችሁ ማለት ነው። ስለዚህ በጣም ይቅርታ ቤተሰቦች፣ እናንተ ላይ መጮህ ባለብኝ አይደለም። መጮህ የለብኝም በዚህ ልክ ምናምን መናገር እንደማይገባኝ ያውቃለሁ፣ ግን በጣም እየተበሳጨሁ ነው። በቃ አሁን ነገሮች ምናምን ሳያቸው የሆነ በተደጋጋሚ የሚፈጠሩ ነገሮች ናቸው። በዛ ላይ አንዱ አንዱ አንዱ ተዘጋ፣ በቃ ውፍ ይሄ ነገር ተገላገልን ስንል አንዱ ደግሞ ይከተላል። የሆነ እንደ ቋሚ ነገር ነው የተወሰደው ይሄ እና ዛሬም ላይ እንደምላችሁ ሁልጊዜም እኔ የሰማሁት ነገር ካለ ወደ እናንተም ማላደርስበት ምክንያት የለኝም። እናንተም የሰማችሁት ነገር ካለ ሼር አድርጉኝ። ምናልባት ደግሞ ይህንን ነገር ብትናገሪልን፣ ይህንን ሰው እንደዚህ ብታደርግልን አለ አይደለም። በመጥፎ ሁኔታ ሳይሆን አትሊስት ስነ ስርዓቱን ይዞ ከነሱ ህይወት እንዲወጣ ማድረግ የምችለው ነገር ካለ ቤተሰቦች፣ ለእኔ ብትነግሩኝ የእናንተን ትእዛዝ ከመቀበል ወደ ኋላ አልልም። የእኔ ቤተሰቦች በጣም መወዳችሁ፣ በደንብ ሼር አድርጉልኝ። ይህንን ቪዲዮ ሁሉም ጋር እንዲደርስ ስለምፈልግ በተለይ በተለይ ደግሞ የአብረሀም ጓደኛ ነን ብለው የሚያስቡ ሰዎች ጋር እንዲደርስ ስለምፈልግ ሼር አድርጉልኝ። በተረፈው ሀሳባችሁን ኮሜንት ሴክሽን ላይ ይጠብቃለሁ። በቀጣይ ደግሞ የተሻለ ከመቅደስም ከነጻነትም ከሌሎቹም በቃ በተለየ ሁኔታ አሪፍ አድርጌ የተለያዩ ቪዲዮዎችን ይዤላችሁ መጣ ይሆናል። ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። አሁንም ደግሜ እላችኋለሁ አካውንቴ ዋርኒንግ ላይ ስለሆነ በደንብ ሼር አድርጉልኝ። እወዳችኋለሁ ቤተሰብ። ቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይዛለ